የኤኔሪኬ ፒኤስጂ ሻምፒዮን፣ በገንዘብ ሳይሆን በእግር ኳሳዊ ጥበብ የተሳካ ዋንጫ። ሰላም ሰላም፣ ውድ የፉትቦል ማዕድ ተመልካቾች እንዴት አላችሁ? ፉትቦል ማዕድ በእግር ኳሳዊ ጉዳይ ወደ እናንተ መጥቷል። የቻምፒየንስ ሊግ ፍጻሜን ነው። አሁንም እንዳሰው የፒኤስጂን ለአመታት የተከማቸ ግን ያሁን በአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ ታሪክ በአምስት ጎል ብልጫ ያሸነፈ ቡድን የለም። የኤነሪኬ ፒኤስጂ ግን አድርጎታል። ፓሪስ በሚላን ላይ ቀልዳ በፌንታ አሸንፋለች። ፒኤስጂ ከዓመታት ድካም በኋላ አሳክቷል። ቻምፒዮንስ ሊግን በማሸነፍም የታሪኩ ሻምፒዮን ሆኗል። በጀርመን ባየር ሙኒክ አሊያንዛ አሬና ስታዲየም በፓርሰንት ጀርመን እና ኢንተር ሚላን መካከል የተካሄደውን የ2024/25 የቻምፒየንስ ሊግ የፍጻሜ ጨዋታ ፒኤስጂ 5 ለምንም አሸንፏል። ከፍጻሜ ጨዋታ ይልቅ የምድብ ውድድር በሚመስል ፍጹም የአንድ ቡድን ብልጫ በነበረው ጨዋታ ፓርሰንት ጀርመን በድንቅ የቡድን ብቃት ኢንተርንን ረምርሞታል። ፒኤስጂ ጨዋታውን ያሸነፈው ከኳስ ውጭና ውጪና ከኳስ ጋር ከፍተኛ ብልጫ በመውሰድ ሲሆን የማሸነፊያ ግቦቹን አሽራፍ ሐኪሚ፣ ክቫርስ ሄሊያ ማይኑና ዱዌ ሁለት ጎሎችን አስቆጥረዋል። በአውሮፓ ቻምፒየንስ ሊግ ፍጻሜ ግብ ያስቆጠረው ሐኪሚ ከግቡ መቆጠር በኋላ ለቀድሞ ክለቡ ያለውን ክብር በደስታ አገላለጹ ላይ አሳይቷል። በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታዎች ለተደጋጋሚ ጊዜ በመቅረብ ሰፊ ታሪክ ያለው ኢንተር ሚላን አምና በማንቸስተር ሲቲ፣ ዘንድሮ ደግሞ በፒኤስጂ ዋንጫውን አቶ ተጠናቋል። ፒኤስጂ በአርሰናል ሊቨርፑልና አስቶን ቪላ ላይ እንዳደረጉት በመጀመሪያዎቹ 12 ደቂቃዎች መምራት የቻሉ ሲሆን በ22 ደቂቃ ውስጥ ጨዋታውን ጨርሰውትም ነበር። ፔሲጂ በኳተር ባለ ሀብቶች አማካኝነት ከሀገር ውስጥ ውድድር በላይ የአህጉራዊና ዓለም አቀፋዊ ክብሮችን ለመጎናጸፍ ለአመታት በቢሊዮን የሚቆጠር በጀትን ሲያፈስ ቆይቷል። በዚህ ፕሮጀክት ከሊዮኔል ሜሲ እስከ መባፔ ኔይማር እና ራሞስን የመሰሉ ስመጥር እንዲሁም ባለ ተሰጥኦ ተጫዋቾችን የሰበሰበው ፔሲጂ ከሀብት ብክነትና ከሀገር ውስጥ ድል በቀር የተፈየደ ነገር ግን አልነበረውም። የፕሮጀክቱን አለመስራት ተከትሎ ስመ ግዙፍ ተጫዋቾችን ኮንትራት በማቋረጥና በመሸጥ አዲስ ኢምፓየር ወደ መገንባት ፔሲጂዎች ጆርጅ ተሸጋገሩ። የኢምፓየሩ መሐንዲስ ሆነው ስራ የጀመሩት ደግሞ የእግር ኳሱ ጠቢቡ ሉዊስ ኤንሪኬ ናቸው። አይነካዮቹን በመንካት የማይነካውን ፔሲጂ የገነቡት በቡድን ስራ የተዋቀረ የህብረት ግዝፍና እንጂ በግለሰብ ጥላ ያልተሸፈነ ጠንካራ የወጣቶች ቡድን በማቋቋም ኤነሪኬ ልሂቅ መሐንዲስነቱን አስመሰከረ። ከኳስ ውጭና ከኳስ ጋር የተሰናሰለ የቡድን ቅርጽን በመገንባት በፓሪስ የተናፈቀውን ለአመታት የተሻተውን የቻምፒየንስ ሊግ ዋንጫ በኤፍል ታወር እንዲታይ ያደረገ፣ በሰውነት ግዝፈት መጠነኛ በሆኑ ወጣት ተጫዋቾች የተገነባው ፒኤስጂ ተቃራኒው ኢንተር ሚላንን አንገት በማስደፋት በፓሪስ አዲስ ባህል ቀርጿል። በካታር ዓለም ዋንጫ ተወሰነ የቆየው የባለ ሀብቶቹ ስኬትም በኤነሪኬ ጥበብ በፓሪስ ጸንቷል። በገንዘብ ሳይሆን በጥረት በእግር ኳስ ታክቲክና በስራ በታዋቂዎች ሳይሆን ባልተዘመረላቸው ድል አድርገዋል። በአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ ታሪክ በአምስት ጎል ብልጫ ያሸነፈ ቡድን የለም። የኤኔርኬ ፒኤስጂ ግን አድርጎታል። ቅዳሜ ምሽት ከፒኤስጂ ጋር የቻምፒየንስ ሊግ ዋንጫን ያሸነፉት አሰልጣኝ ሉዊስ ኤንሪኬ በሕይወት ስለሌለችው ልጃቸው ብዙ ጊዜ ይናገራሉ። አስታውሳለሁ ልጄ ከባርሴሎና ጋር የቻምፒየንስ ሊግ ዋንጫ ሳነሳ አብራኝ ደስታዬን ተካፍላለች፣ ነገር ግን እርሷ የተፈቀደላት ዘጠኝ ዓመት ብቻ ነውና ሄዳለች። ግን እርሷ ሀያ ነች። ለእርሷ ማስታወሻ የሚሆነኝ የቻምፒየንስ ሊግ ዋንጫ ነው ይሉ ነበር። የአሰልጣኝ ሉዊስ ኤንሪኬ ሴት ልጅ ዣና በካንሳ ህመም ከዚህ ዓለም በሞት ከተለየች ስድስት ዓመታት ተቆጥረዋል። ለልጅ የመታሰቢያ ቻምፒየንስ ሊግ ዋንጫ ያስፈልገኛል፣ ይህን እንዳሳካው ዣናን ማሰቡ በቂ ነው፣ ምክንያቱም እርሷ ሁሌ በመንፈስ ከኔ ጋር ስላለች ይላሉ። አሰልጣኝ ሉዊስ ኤንሪኬ እንዳሉትም እንዳሉት አልቀርም ፒኤስጂን ይዘው ኢንተር ሚላንን አሸንፈው ታላቁን ዋንጫ ለልጃቸው ማስታወሻ አድርገውታል። ጀግኖው አባት ሉዊስ ኤነሪኬ ለልጃቸው ዣና ያበረከቱት ታላቅ ስጦታ ክፍለ አህጉራዊ እና አህጉራዊ ቻምፒዮንስ ሊግ የአውሮፓ ቻምፒዮንስ ሊግ ዋንጫ። ልጃቸው እንዳልተለየቻቸው የሚናገሩት ስፔናዊ ታክቲሺያን ዣና ዘጠኝ ዓመታትን ሰጥተናል ይችላሉ። ዣና የአባቷ ክለብ ድል ባደረገበት የቅዳሜ ምሽቱ ድንቅ ትዕይንት ታስባለች። ፒኤስጂ ሻምፒዮን በሆነበት የቻምፒየንስ ሊግ የፍጻሜ ጨዋታ በታሪኩ ለመጀመሪያ ጊዜ የቻምፒየንስ ሊግ ዋንጫን አንስቷል። ፒኤስጂ ከማርስ የቀጥሎ የቻምፒየንስ ሊግ ዋንጫን ያሸነፈ ሁለተኛው የፈረንሳይ ክለብም መሆን የቻለው ኢንተር ሚላንን ያሸነፈበት የአምስት ለዜሮ የግብ ልዩነት በቻምፒየንስ ሊግ የፍጻሜ ጨዋታ ታሪክ ሰፊው የግብ ልዩነት ሆኖ ተመዝግቧል። የፒኤስጂ አሰልጣኝ ሉዊስ ኤንሪኬ ከተለያዩ ክለቦች ጋር የቻምፒየንስ ሊግ ዋንጫን ያነሱ ስድስተኛው አሰልጣኝ መሆንም ችለዋል። ሄሎ ፓሪስ፣ ቻው ቻው ሚላኖ። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ እግር ኳሳዊ ጉዳዮችን ወደ እናንተ እያደረሰ ነው። እናንተም ላይክ፣ ኮሜንትና ሼር በማድረግ አብሮነታችሁን አትንፈጉን እንላለን። ሰላም።